በስም ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የሉል እግዚአብሔር ቤተሰቦች የመቤታችን የቅድስ ድንግል ማርያም ያስራት ያድራ ልጆች በወደደንና ባፈቀረን እስከ ሞት ድረስ ጨክኖ በደሙ በገዛን በመድን ዓለም በኢየሱስ ክርስቶስ ፍጹም ሰላም በያላችሁበት ሁሉ ሰላም እላችኋለሁ። የእግዚአብሔር ሰላምና ፍቅር የመቤታችን ምልጃና በረከት የቅዱሳን የጻድቃን የሰማዕታት ረዴትና በረከት በያላችሁበት ሁሉ ከእናንተ ጋር ይሁን ውድ በመላው ዓለም የምት እንድትኖሩ ኦርቶዶክሳውያን ቤተሰቦቻችን እንኳን ለበዓለ ሆሳዕና በሰላምና በፍቅር አደረሳችሁ። እነሆ እንደተለመደው ከብዙ በጥቂቱ ዕለቱን የዋጀ መንፈሳዊ መርሃ ግብር ይዘንላችሁ ቀርበናል። እስከ ዝግጅቶቻችን ፍጻሜ አብራችሁን ትቆዩ ዘንድ በልዑል እግዚአብሔር ስም ጋበዝናችሁ። በሰሞነ ሕማማት የሚውሉ ዕለታትና ስያሜዎች። ሰሞነ ሕማማት የሚጀምረው ከሆሳዕና እሁድ በፊት ባለው ቅዳሜ ነው። ፍጻሜው ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ነው። የሕማማት መታሰቢያ ተብሎ ስርዓት የሚከናወነው ግን እሁድ ከሥርዓተ ቅዳሴ ፍጻሜ ጀምሮ እስከ አርብ አስራ አንድ ሰዓት ነው። ይህም ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምን ከልጅ ልጅ ተወልጄ ከአምስት ቀን ተኩል በኋላ አድናሃለሁ ብሎ ቃል ኪዳን ይገባለትን በማሰብ ከአዳም እስከ ክርስቶስ የነበረውን አምስት ሺህ አምስት መቶ እየጨለማና እየፍዳ ዘመን እንደ እግዚአብሔር ፍቃድ በአምስት ቀን ተኩል በመወከሉ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንንም በቅዱስ ጴጥሮስ አንደበት አድሮ እንደነገረን ሁለተኛ ጴጥሮስ 3 8። ቅዳሜ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በከርሰ መቃብር የዋለበት ቀን በመሆኑ የራሱ ስያሜና ትውፊት አለው። በዚህም በሰሞነ ሕማማት የሚውሉትን ዕለታት ከሆሳዕና እሁድ ጀምሮ እስከ ቀዳም ስዑር ድረስ ተራ በተራ እንደ እግዚአብሔር መልካም ፍቃድ በተለያዩ ክፍሎች የምናይ ይሆናል። እነሆ እስከ መርሐ ግብራችን ፍጻሜ ድረስ አብራችሁን ቆዩ። እሁድ ሆሳዕና። ሆሳዕና ማለት መድኃኒት ማለት ነው። በዚህም ዕለት የዓለም ሁሉ መድኃኒት ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ውርንጭላ ላይ ተቀምጦ በኢየሩሳሌም ወዳለች ቤተ መቅደስ ገብቷል። ሕፃናትንም አስቀድሞ ልበ አምላክ ቅዱስ ዳዊት በመዝሙሩ እንደተናገረው ተናገረው የዘንባባ ዝንጣፊ በእጃቸው ይዘው ሆሳዕና በአርያም እያሉ አመስግነውታል። ትርጉሙም በአርያም በሰማይ ያለ መድኃኒት ማለት ነው። የዕለቱም ስያሜ ያገኘው ሕፃናቱ ከዘመሩ ዝማሬ የተወሰደ ነው። አንድም ሆሳዕና በዕብራይስጥ ሆሻህና ካለው ቃል የተገኘ ሲሆን ትርጉሙም እባክህ አሁናድን ማለት ነው። ይህም ነቢያቱ በዘመነ ፍዳ፣ በዘመነ ኩነኔ በመከራ በጨለማ ሲኖሩ አዘውትረው ይጸልዩ የነበረው ጸሎት ነው። መዝሙር 117 25፣ ጌታ የነቢያትን ጸሎት ሰምቶ ለአዳም የገባውን ቃል ኪዳን አስታውሶ መምጣቱንና ቃል ኪዳኑን ለመፈጸም ጊዜ መቅረቡን ህፃናቱ በመንፈስ ቅዱስ ገላጭነት ምስጢሩ ተገልጦላቸው ሆሳህና እባክህ እያሉ ይዘምሩ ነበረ፣ ተማጽኖም ያቀርቡ ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚችም ሰንበት ያደረጋቸው ነገሮች ወንጌላዊ ቅዱስ ማቴዎስ እንደሚከተለው አስቀምጦታል። ኢየሱስ ክርስቶስ ወደ ኢየሩሳሌም ቀርቦ ወደ ደብረ ዘይት ወደ ቤቴፋጌ በደረሰ ጊዜ ከደቀ መዛሙርቱ ሁለቱን ላከ። እንዲህም አላቸው፣ በፊታችሁ ወደ አለ መንደር ሂዱ። ያን ጊዜም የታሰረ አህያ ከውርንጭሏዋ ጋር ታገኛላችሁ። ፍቱና አምጡልኝ አላቸው። ደቀ መዛሙርቱም ሄደው ኢየሱስ ክርስቶስ እንዳዘዛቸው አደረጉ። አህያይቱንና ውርንጭላዋንም አመጡለት። ልብሳቸውንም በእርሷ ላይ ጫኑ፣ ተቀመጠባቸውም። ከሕዝቡም እጅግ ብዙዎች ልብሳቸውንም በመንገድ ላይ አነጠፉ። ሌሎችም ከዛፍ ጫፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበረ። የሚቀድሙትም ህዝብ የሚከተሉትም ሆሳህና ለዳዊት ልጅ በጌታ ስም የሚመጣ እየተባረከ ነው፣ ሆሳህና በአርያም ሆሳህና በአርያም እያሉ ይጮሁ ነበረ። ወደ ኢየሩሳሌም በገባ ጊዜ መላዋ ከተማ ይህ ማን ነው ብለው ተናወጠ። ህዝቡም ይህን ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው አሉ። ኢየሱስም ወደ መቅደስ ገባና በመቅደስ የሚሸጡትንና የሚገዙትን ሁሉ አወጣ። የገንዘብ ለዋጮችም ገበታ፣ የርግብ ሻጮችንም ወንበር ገለበጠና ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎቹ ዋሻ ያደረጋችሁት አላቸው። በመቅደስም እውሮችና አንካሶችም ወደ እሱ ቀርበው ይፈወሱ ነበረ ይለናል ማቴዎስ ሀያ አንድ አንድ ይህ ሁሉ የሆነው አስቀድሞ ነቢዩ ዘካሪያስ በትንቢቱ አንቺ የጽዮን ልጅ እጅግ ደስ ይበልሽ እነሆ ንጉስሽ ጻድቅና ዳኝ የሆነው ትሑት ሆኖ በአህያዋና በአህያይቱ ግልገል ውርንጭላ ላይ ተቀምጦ ወደ አንቺ ይመጣል ብሎ የተናገረው ትንቢት ይፈጸም ዘንድ ነው ዘካሪያስ ዘጠኝ ዘጠኝ ጽዮን የተባለችው ኢየሩሳሌም ነች የጽዮን ልጅ ወለተ ጽዮን የተባሉትም ደግሞ እስራኤላውያን ናቸው። አንድም ጽዮን የተባለ ህግ ነው። እስራኤል በህግ በስርዓት የሚመሩ ነበርና ወላጅ ቀጥቶ መክሮ እንደሚያሳድግ ሁሉ ህግም ሰውን ተቆጣጥሮ ቀጥቶ በስርዓት ይመራልና፣ በአህያዋም ጀርባ ላይ በኩርቻ ፈንታ ልብስ መጎዝጎዛቸው ኩርቻ ይቆረቁራል፣ ልብስ ግን አይቆረቁርም የማትቆረቁር ህግ ሰራልን ሲሉ ነው። አንድም ልብስ በአካል ያለውን ነውር ይሰውራልና አንተም ከሰዓት ያበሳንህ ሲሉት ነው። አንድም በመንገድ ላይ ልብስና የዛፎች ዝንጣፊም መጎዝጎዛቸው ደግሞ እንኳንስ ለአንተ የተቀመጥክባት አህያም ክብር ይገባታል ሲሉ ነው በሁለቱም ላይ ማለትም በአህያዋና በአህያዋ ውርንጭላ ላይ ተቀመጠባቸው የሚለውም በጥበብና በተአምራት ያደረገው ነው። አንድም በሁለቱ ላይ እየተፈራረቀ ተቀመጠባቸው ለማለት ነው። ከኢየሩሳሌም እስከ ቤተ መቅደሱ 16 ምዕራፍ ሲኖር ከ16ቱም 14ቱን በእግሩ ተጉዟል። ሁለቱን ደግሞ በአህያይቱ ላይ ተቀምጦ ሄዷል። በመጨረሻም በውርንጭላዋ ላይ ተቀምጦባት ቤተ መቅደሱን ሶስት ጊዜ ይዞሯል። አስራ አራቱን በእግሩ መሄዱ የአስራ አራቱ ቃላትና የአራቱ ኪዳናት ማለትም ኪዳነ ኖኅ፣ ኪዳነ መልከጼዲቅ፣ ግዝረተ አብርሃምና ጥምቀተ ዮሐንስ ምሳሌ ናቸው። አንድም አምስት ሺህ አምስት መቶ ዘመናት በአራት በአራት መቶ ቢቆጥሩት አስራ አራት ሲሞላ መቶ ይጎድለዋልና ጌታም ይህን ሲፈጸም ቃል ኪዳኑን ለመፈጸም ሰው ሆኖ መወለዱን ለመናገር አስራ አራቱን በእግሩ ተጉዟል። ሁለቱን በአህየዋ ላይ የሄደውም የሁለቱ ኪዳናት የአዲስና የብሉይ ምሳሌ ሲሆን ቤተ መቅደስ ሶስት ጊዜ መዞሩም ሶስትነቱ ሲገልጽ ለሶስትነቱ ምሳሌ ሲያደርግ ነው። ከሌሎች እንስሳት ይልቅ አህያ የተመረጠችበት ምክንያት ደግሞ አባቶቻችን ነቢያት በዘመነ ጸብ የሆነ እንደሆነ በፈረስ ተቀምጦ ዘገር ነጥቆ ይታዩ ነበረ። ዘመነ ሰላም ሲሆን ደግሞ በአህያ ተቀምጦ መነሳነስ ይዘው ይታዩ ነበረና ጌታም በዘመነ ሰላም መጣሁላችሁ ብሎ ሰላምን ለማብሰር በአህያዋ ላይ ተቀምጧል። ነቢዩ ዘካርያስም ሰረገላንም ከኤፍሬም ፈረሱንም ከኢየሩሳሌም አጠፋለው፣ የሰልፉንም ቀስት ይሰበራል፣ ለአሕዛብም ሰላም ይናገራል፣ ግዛቱም ከባህር እስከ ባህር ከወንዝም እስከ ወንዝ ዳርቻ ድረስ ይሆናል ብሎ ስለ ጌታ ትንቢት ተናግሮ ነበረና ትንቢቱንም ለመፈጸም ይህን አድርጓል። አንድም አህያ የተናቀች ናትና በአህያ ላይ መቀመጡ ትህትናውን ለማሳየት ነው አንድም የዓለም ጥበብና ክብር በእግዚአብሔር ዘንድ ሞኝነትና ውርደት መሆኑን ለማስረዳት ነው ዓለም የሚያደንቃቸውን ትቶ ዓለም የናቃቸውን መርጧልና ምስጢሩም በአህያ ላይ የተቀመጠ ሰው ቢያሳድዱት አያመልጥምና ለሚፈልገኝ ቅርብ ነኝ ብትፈልጉኝ ታገኙኛላችሁ ካልፈለጋችሁኝ ግን አልገኝም ሲለን ነው ይህም በአህያ ላይ የተቀመጠው ኤርሚያስ 23 23። አንድም ራሱን ዝቅ አድርጎ በሚገዛልኝ ትውት ሰው ልብ ውስጥ አድሬ እኖራለሁ ሲል ነው። አህያ ብዙ ጫንክብኝ፣ ብዙ ጎዳህኝ ሳትል ሳታማድር ራሷን ዝቅ አድርጋ አቅሟ በፈቀደው መልኩ ሁሉ ባለቤቷን ታገለግላለችና ነው። ለደቀ መዛሙርቱ የታሰሩትን አህያ ከነ ውርንጭላዋ ፈታችሁ አምጡልኝ አለውም ደግሞ አባታችን አዳምን ከነ ልጆቹ ከዲያብሎስ እስራት የሚፈታበት ከሲኦልም ባርነት ነፃ የሚያወጣበት የደስታ ጊዜ መድረሱን ለማጠየቅ ለመንገር ነው። ምስጢሩ ደግሞ ለደቀ መዛሙርቱ የማሰርና የመፍታትን ስልጣን ወይም ስልጣነ ክህነትን ለመስጠቱ ለማጠየቅ ወይም ለመናገር ነው ህፃናቱ የዘንባባ ዝንጣፊ ይዘው የዘመሩበት ምክንያት ዘንባባ ሰሌን በእስራኤላውያን ባህል የሰላምና የደስታ የድል አድራጊነት ምሳሌ ነው ነህምያ 8፥14 ኢየሱስ ክርስቶስ የሰላም ንጉሥ መሆኑ ለህፃናቱ ተገልጾላቸዋልና ዘንባባውን ይዘው አመስግነውታል ክርስቶስ በመከራው እኛን ከመከራ ስጋ ከመከራ ነፍስ ሊያድነን በሞቱ ሞታችንን ሊደመስስልን ቆስሎ ሊፈውሰን ተርቦ ሊያጠግበን መራራው ጠጥቶ ጣፋጩን ለዘላለም ሕይወትም ሊያድለን ወይን ሊሰጠን የመጣ አምላክ መሆኑን ለሕፃናቱ ተገልጦላቸው ዘንባባ ይዘው አመስግነውታል። አንድም በጌታችን በኢየሱስ ክርስቶስ የተመሰረተችው ክርስትና የሰላም ሃይማኖት መሆኗን ለማመልከት ነው። በክርስትና መገደል እንጂ መግደል የለም፣ መጠላት እንጂ መጥላት የለም፣ መገፋት እንጂ መግፋት የለምና። አንድም ዘንባባ የሚዋጋ እሾህ አለው። ይህም የእግዚአብሔር ምሳሌ ነው። እግዚአብሔር ተዋጊ ነው ይላልና ዘጸአት 14፥14። ሕፃናቱም ኢየሱስ ክርስቶስ የእግዚአብሔር ልጅ እግዚአብሔር ነህ ሲሉት ነው። አንድም የዘንባባ ግንድ ቢደርቅ እንኳን በእሳት ይለበለባል እንጂ አይነድም። ይህም የመለኮት ምሳሌ ነው። ሕፃናቱ ክርስቶስ ምንም እንኳን በተለየ መልኩ ሰው ሆኖ ቢገለጥም ከአብና ከመንፈስ ቅዱስ ጋር በመለኮት አንድ መሆኑን እንደ መለኮቱም በሰው አእምሮ ሊመረመር የማይችል መሆኑን መመስከራቸው ነው። ሕፃናቱ ማመስገናቸውም አስቀድሞ መዝሙረኛው ዳዊት ከሕፃናትና ከሚጠቡት ለራስህ ምስጋናን አዘጋጀ ተብሎ የተነገረው ትንቢት ይፈጸም ዘንድ ነው መዝሙር ስምንት ቁጥር ሁለት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ሲገባ ግን በመንገድ ላይ ሕፃናቱ የዘንባባ ዝንጣፊ ይዘው በእግዚአብሔር ስም የሚመጣ የተባረከ ነው ሆሳዕና በአርያም እያሉ እንዳመሰገኑት በምስጋና የሚቀበለው አልነበረ። በባህሪዋ። አምልኮተ እግዚአብሔር መፈጸሚያ መሆኗ የሚታወቀው ቤተ መቅደስም በተቃራኒ መነገጃ ሆና ነበረ የተገኘችው። በውስጧ ርግብ፣ በሬ የሚሸጡ ነጋዴዎች የሕፃናቱን ምስጋናና ዝማሬ አለዋጥ ብሏቸው ሕፃናቱ ዝም አስብልልን ሕፃናቱን ዝም አስብልልን የሚሉ ተቃዋሚዎች ሞልተው ነበረ። ጌታ ግን እላችኋለሁ፣ እነዚህ ዝም ቢሉ ድንጋዮች ይጮዋሉ በማለት ፍጥረትን ሁሉ የሚታዘዙለት ሕዝብና አሕዛብ የሚያመሰግኑት አምላክ መሆኑን ገልጾላቸዋል። በመቅደሱም ይሸጡ ይለውጡ የነበሩ በጅራፍ እየገረፈ ይሸጡ ይለውጡ የነበሩትንም በጅራፍ እየገረፈ ከቤተ መቅደስ አባሯቸዋል። ይህም መሥዋዕተ ኦሪትን አሳልፎ መሥዋዕተ አዲስ ኪዳንን ለመተካት ጊዜው መቅረቡን ለማመልከት ነው። በኦሪት ርግብ፣ በሬ ለመስዋዕትነት ይቀርቡ ነበረና የአዲስ ኪዳን ብቸኛ መስዋዕት ግን የክርስቶስ ቅዱስ ስጋውና ክቡር ደሙ መሆኑን ያጠይቃል። ጌታም ከቤተ መቅደስ ርግብ፣ በሬን የሚሸጡትን ማባረሩ እውነተኛ መስዋዕት ስጋውና ደሙ የሚሰዋበት ጊዜ መድረሱን ማብሰሩ ነበረ። አንድም ቤተ መቅደስ የጸሎት ቤት እንጂ የንግድ ቤት መሆን እንደማይገባው ለማስተማር ነው። ገበያውን የበተነውም ደግሞ የነገሥታት ንጉሥ የገዢዎች ገዢ መሆኑን ሲናገር ነው። ስለዚህም ወደ ቤተ መቅደስ ወደ ቤተ ክርስቲያን ስንሄድ ስለ ኃጢአታችን ንስሐ ገብተን ሸቀጥ ከተባለው ኃጢአትም ታጥበን ዳዊት በመዝሙሩ ሰባት አምስት ላይ እንደተናገረው በምሕረት ብዛት ወደ ቤት እገባለሁ እያለን ሊሆን እንደሚገባ ሲያስተምረን ነው ውድ ኦርቶዶክሳውያን ቤተሰቦቻችን በድጋሚ እንኳን ለሆሳዕና በዓል በሰላም አደረሳችሁ እያለን እነሆ በዕለቱ ቅድስት ቤተ ክርስቲያናችን በላይ በጠቀስነው መልኩ ይህንን ዕለት አስባ ትውላለች። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እነሆ ለብርሃነ ትንሣኤው በሰላም ያድርሰን። ሌሎችንም በተከታታይ ሳምንታት ከሰኞ እስከ ቅዳም ስዑር ያሉትን ይዘንላችሁ የምንቀርብ ይሆናል። መልካም ጊዜ፣ መልካም በዓል፣ መልካም የጸሎትና የጥሞና ጊዜ ይሆንላችሁ።